እንኳን ወደ ቻናላችን በሰላም መጣችሁ። ዛሬም አዲስ ቪዲዮ ለእናንተ አለን ማለት ነው። ብዙዎቻችሁ ኮንፊዥን የሆነባችሁ፣ ብዙዎቻችሁ ሰሞኑን ጥያቄ የሆነባችሁ ነገር እያለ ነው። የሪሚዲያል ፕሌስመንት መች ነው እያላችሁ ነው ወይ መች ስፔሻሊ በመች ሊሆን ይችላል በሚሉ ዛሬ አዲስ ቪዲዮ መተናል ማለት ነው። ብዙዎቻችሁ ይሄን ቪዲዮ ይሄን ቻናል ብዙዎቻችሁ ሰብስክራይብ ሳታደርጉ እያያችሁ ስለሆነ ከዚህም በኋላ በአዳዲስ በጠቃሚ ነገሮች ስለምንመጣ ፕሊስ ሁሉም ሰብስክራይብ ማድረግ እንዳረሱ ማለት ነው። ይሄን ቪዲዮም ለብዙ ሰው እንዲደርስ ፕሊስ ላይክ ማድረግ እንዳረሱ በታል ብዬ ያስባለሁ ማለት ነው። ብዙም ሳንቆይ ወደ ቪዲዮ የሪሚዲያል ፕሌስመንት መች ሊሆን ይችላል? የሪሚዲያል ፕሌስመንት እስፔሻሊ የዩኒቨርሲቲ የፍሬሽማን ዩኒቨርሲቲ አብዛኞቻቸው እስከሚባል ድረስ ወደ ፍሬሽማን እየገቡ ነው ያሉ ማለት ነው ወደ ዩኒቨርሲቲ ማለት ነው ጥሪ ሳይሆን ምደባ ብቻም ሳይሆን የዩኒቨርሲቲ ፕሌስመንታቸው የፍሬሽማን ማለት ነው። ኢቨን ወደ ጥሪ ተደርጎላቸው ወደ ዩኒቨርሲቲ እየገቡ ነው የሚገኙት ማለት ነው። ይሄ ማለት ደግሞ የሪሚዲያል ፕሌስመንት በቅርብ ጊዜ ይለቀቃል ማለት ነው። መች ሊሆን ይችላል፣ እስከ መች ሊሆን ይችላል ምትሉ ከሆነ በሚኒማይዝ ስናደርገው እስከ ሀያ ሊሆን ሊሆን ይችላል ማለት ነው። በዚህ ወር ውስጥ እስከ 20 ሊሆን ይችላል። በዛ በዛ ከተባለ ደግሞ እስከ 25 ነው ማለት ነው። ከነዚህ ሁለቱ አያልፍም ማለት ነው። ቢኮስ ትንሽ ትንሽ ቀናት ብቻ ነው። ሁሉም ዩኒቨርሲቲ ፍሬሽማኖችን ወደ ዩኒቨርሲቲ እንዲገቡ ይደረጋል ማለት ነው። ይሄ ተደረገ ማለት ደግሞ ቀጣይ ሆኖ ምንድነው የሪሚዲያል ፕሌስመንት ነው ማለት ነው። ኤግዛክትሊ ያን ነው የሪሚዲያል ፕሌስመንት ይሆናል ማለት ነው። ይሄ ደግሞ በቅርብ ጊዜ 25 ቀናቶች በኋላ ኦር ከበዛ በዛ 25 እስፔሻል ሊሆን አይችልም ማለት ነው። እኔ ሪሰርች እንዳደረኩት እንደፈለግኩት ድረስ ከሆነ እስከ 25 ሜቢ ሊሆን ይችላል ግን እድሉ በጣም ዝቅ ያለ ነው ማለት ነው። ቢያንስ ቢያንስ ሰባት ቀን እስከ አንድ ሳምንት ቢኖራችሁ ነው ማለት ነው። እስከዚህ ሳምንት ውስጥ ሬዲ መሆን አለባቸው ማለት ነው። ዛሬም ደግሞ ስፔሻ ሁላችሁም ይስራል ይስራልን ባላችሁ መሰረት ደግሞ ዛሬ 12 ሰዓት ሁላችሁም ሁላችሁም ይሄ ቻንል ላይ መገኘት አለባችሁ። ለምንድን ነው ካላችሁኝ፣ ዛሬ ምርጥ ቪዲዮ ይለቀቃል ማለት ነው። እንዴት እንግሊዝኛ በአንድ ወር ውስጥ ዲስፕሊንችሁ ከተማራችሁ ብቻ እንዴት ኢንተርሚዲየት ሊቭል ላይ ኢቭን አድቫንስድ ሊቭል ላይ እንዴት መድረስ እንደምችሉ ዛሬ 12 ሰዓት ላይ ቪዲዮ ይለቀቃል ማለት ነው። ብዙዎቻችሁ ይለቀቅ ይለቀቅ ይለቀቅ ብላችሁ ነበር፣ ይስራልን ይስራልን ብላችሁ ነበር። ኮሜንት ላይ ማለት ነው። ዛሬ ደግሞ አስራ ሁለት ሰዓት ይለቀቀል ማለት ነው። የእንግሊዝኛ በአንድ ወር ውስጥ ቻሌንጅ ማለት ነው። ሁላችሁም ትቀላቅላላችሁ። ዛሬ ሁላችሁም አስራ ሁለት ሰዓት ላይ መገኘት አለባችሁ ማለት ነው። ይሄ ቪዲዮ ብዙ ሰው ይጠቅማል ማለት ነው። ኢቨን ብዙ ዩቲዩበሮች ኢትዮጵያ ዩቲዩበሮች ያልሰጣችሁን ቴክኒክ ዛሬ በእኔ ቪዲዮ ሰጣችኋለሁ ማለት ነው። ይሄ ቪዲዮ ላይ ሁሉም መገኘት አለባችሁ እና ለዚህ ቻናል አሁን ሰብስክራይብ አታደርጉ እና ሰብስክራይብ አድርጓ። ብዙም ሳንቆይ በሌላ ቪዲዮ እስክንገና